ሶስ ይወዳቸዋል። እግዚአብሔር የዘላለምን ሕይወት ለመስጠት እኛን ከዘላለም ፍቅሩ ወዶናል እንዳንጠፋ ከኃጢአት የተነሳ በአንዱ በአዳም ምክንያት ጠፍተን ከነበርንበት ህይወት፣ ሞተን ከጠፋንበት ህይወት፣ ተቅበዝብዘን ከጠፋንበት ህይወት እግዚአብሔር በአንድያ ልጁ ሊያድን አንድያ ልጁን ወደ ምድር ላከ። እሱም በምድር ላይ ተገለጠ። ተገልጦም ስለ ሰው ልጆች መከራን ተቀበ ስለ ሰው ልጆች ሁሉ ተሰቃየ፣ ተገረፈ፣ ተሰቀለ፣ ሞተ። ወዳጆቼ ሞት ብቻ አይደለም፣ ተቀበረ፣ ተነሳ፣ ወደ እግዚአብሔር አፍ ቀኝ አረገ ይላል። ስለዚህ ወዳጆቼ ዛሬም የሞተላችሁን ይመኑ። ዛሬም የሚያድናችሁ እናንተ ሊያድን ከሰማይ የወረደው ስለ እናንተ ኃጢአት መስቀል ላይ ዋጋ የከፈለው ኢየሱስ እርሱ ብቻውን ያድናል። እሱ ብቻውን ጌታ ነው። እሱ ብቻውን አዳኝ ነው። እሱ ብቻውን ህይወት ነው። ወዳጆቼ ለኃጢአተኛ የምሞት አይገኝም እኮ ወዳጆቼ ለኃጢአተኛ የምሞት ወዳጆች አለ ለወንበዴ የምሞት አለ? ኃጢአተኛ በኃጢአት ምክንያት ወድቆ ለቀረው ከእግዚአብሔር ተጣልቶ ጠላት ለሆነው የምሞት ወዳጆች አለ ወይ? እናንተ በጸባይ እንኳን እናንተ ጋር በእናንተ ቤት ሰው መልካም ያልሆነ ነገር ግብር ብፈጽም እንደምጠሉ ሁሉ ለኃጣተኛ የምሞት ግን አለ ወይ? ኢየሱስ ክርስቶስ ግን ማንንም ሳይለይ ነጩን፣ ቀዩን፣ ጠጉሩን ሳይል ለሁሉም የእግዚአብሔር ልጅ ኢየሱስ ክርስቶስ ሞተ። የኀጣታቸውን ሄዳ በራሱ ደም ደመሰሰልን። ስለዚህ ወዳጆቼ የሞተላችሁ ክርስቶስ ኢየሱስ እናንትን ሊያድን ሕይወት ሊሰጥ እንጂ ወዳጆቼ እንዲሁ በከንቱ አልሞተም። አንዳንድ ሰዎች ለእስራኤል ብቻ ነው የሞተ የሚላለ። ነገር ግን የዓለምን ኀጢአት ሊያስወግድ የእግዚአብሔር በግ ተብለው ወደ ምድር የተገለጠው ኢየሱስ ክርስቶስ ነው። የዓለምን ኀጢአት የዓለም ኀጢአት የማን ይህንና ያንተን ኀጢአት ሊያስወግድ ከእግዚአብሔር ዘንድ እንደተዘጋጀ እግዚአብሔርን የሚፈልገውን መሳይት በእግዚአብሔር ልክ አቅርቦ እኛን ሁሉ የዋጀ ኢየሱስ ክርስቶስ ነው። ስለ ወዳጆቼ እኛ ዛርን በግብራችን በስራችን በተግባራችን የእግዚአብሔር ወራሽ ልንሆን አንችልም። ምክንያቱም የእኛ ስራ መርገም ጨርቅስ ነው። የእኛ ስራ ንጹሕ ስላልሆነ የእኛ ሥራ የእግዚአብሔር ጽድቅ የሚፈልገውን ዋጋ መክፈል ስለማይችል ስለዚህ እግዚአብሔር አንድያ ልጁን ሰጠ። የተደሰተበት እግዚአብሔር የሚፈልገውን የጽድቅን ዋጋ የከፈለው ኢየሱስ ክርስቶስ ነው። ወዳጆቼ ይሄ ነው የሚያድነን፣ ይሄ ነው የሚያድነን፣ ይሄ ነው ሕይወት። ስለዚህ ወዳጆቼ ዛሬ እላችኋለሁ በኢየሱስ ክርስቶስ እመኑ፣ በኢየሱስ እመኑ። ምክንያቱም በእምነት ነው እግዚአብሔር ከሰጠን በአዲስ ኪዳን አስር የነበረውን ትእዛዝ እግዚአብሔር አንድ አደረገው ወደ አንድ አመጣ እንደሻል ዮሐንስ እጽፍ እንደዚህ ትእዛዝ ትእዛዙ ይቺ ናት፣ ከኢየሱስ ክርስቶስ እናምን ዘንድ እርስ በርሳችንም እንዋደድ ዘንድ ነው አለ።